ካነበብኩት የገላትያ ሰዎች ምዕራፍ ስድስት ላይ ቁጥር 15 በጣም ደስ የሚል ነገር ምንድን ነው የሚለው፣ በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና ይላል። ትልቁ ጥቅም የሚገኝበት በዚህ ምድር ላይ ስንኖር በክርስቶስ አዲስ መንፈስ መሆን፣ አዲስ ፍጥረት። ይህ መገረዝ ሕግ ምናምን ምናምን ሳይሆን በክርስቶስ አዲስ ፍጥረት መሆን እንደሚጠቅም ነው የሚናገረው መጽሐፍ ቅዱስ። ሌሎቹ ግራ የሚገቡ ምንድን ነው? ሰው ቅዱስ ያላቸውን ክርስቶስ በነፃ የሾማቸውን ሰዎች ምን አድርገዋቸዋል? በነፃ የሾማቸውን ክሬዲት ሰጠዋቸዋል። ድንጋይ ቧጥጠው ቅድስናን ያገኙ ስለመሰላቸው ምን ያመጡትን ስለሆነ ግራ ተጋብተዋልና፣ ያ ነገር በጣም እለዋለሁ። እኔ የኢየሱስ ማኅተም በሥጋ የተሸከም ያለውና ከእንግዲህ ወዲህ አንድስ እንኳን አያደክመኝም ይላል። ይሄ የሚለው ምንድን ነው? የገላትያ ሰዎች ላይ ነውና ለሌሎቻችሁ ምለው አዲስ ፍጥረት በክርስቶስ መሆን ብቻ ነው የሚቻለው በእሱ አዲስ ፍጥረት ስትሆን መጠቀም ትችላለህ፣ የሚል ነው። ሌላም እዘግባቸዋለሁ። ይኸው ሁሌም ስሙ በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ በፍቅሩም፣ ይሄ ምን በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት፣ እምነቷ ላይ እምነቷ ላይ ፎከስ አድርጉ ቤተሰብ። እኔ የምለው ያችን ነው። እምነቷ ላይ በክርስቶስ መታመን ላይ ፎከስ ያደረገ ነው። መዳን የሚችለው መጽሐፍ ቅዱስ በሙሉ ስለ ክርስቶስ ሲያወራ ሌሎች ስለምን ያወራሉ ስለ ሌላ ነገር ነው የሚያወሩት እንትና እንዲያደርገ እንትና እንዲያደርገ ብለው ይደነቃሉ በጣም የሚደነቀው ሰው በሰዎች ላይ ተነስቶ አድራጊው ላይ ብዙ ጊዜ ፎከስ አይደረግም እኔም እላለሁ በብዛት እዚህ ላይ ሳይ ወጪ አዋጣሁን ለምሳሌ እርዳታ ሲደረግ ወጪ አዋጡት ላይ አይደለም ሰው ፎከስ የሚያደርገው ወጪውን ሰብስቦ ለሰው የሚያደርሰው ጋር ነው ፎከስ የሚያደርገው ሰው የሰጣችሁ እጃችሁ ይባረክ ላይ ሳይሆን እንትና በጣም ታምረኛ ሰው ነው፣ እርዳታ ያሰባስባል ተብሎ የሚነገርለት የሰውን ብር ያሰባሰበው ሰውዬ ነው እንጂ እርዳታ የሰጠው አይደለም። ብዙ የተባረኩ እጆች የሰጡ እጆች ናቸው። ተመዝጋኙ ግን ምንም ከራሱ ሳያወጣ ከሱ እዛም ላይ በውጭ እኮ ትጅዬ ከዛም ላይ በውጭ እኮ የሚሰጠው ተመዝጋኙ ነው እንዳይባል ከዛው ላይ ብዙ ህይወቱን የቀየረበት ረሱ በጣም ይለያል። ስለዚህ ብዙ ጊዜ የምንሸወደው የክርስቶስን ክሬዲት ለሌሎች የምንሰጥበት መንገድ ነው። ብዙ ጊዜ እንትን ያለ ብዙ ጊዜ የጎዳን እሱ እና በአንሸወድ መልካም፣ ያቺን ነው። ሌላ የሆነ ነገር ምለው ሌላው ምንድን ነው? በጥምቀት እኔ ፈርም ነኝ፣ አምኖ መጠመቅን በጣም በጣም በጣም ቫሊዩ የምሰጠው ነኝ። ሌላ ዲኖሚኔሽን ይኖራል ዝም ብሎ በራሱ መንገድ ምናምን፣ እኔ አልሰማ ምን ይላል ቃል በቃል መጽሐፍ ቅዱስ እንደሚለው ሌላ የሚለውን አልሰማውም። እኔ መጽሐፍ ቅደኝን ነው የምከተለው። ምን ይችለው ስለዚህ ሞር ፎከሱ ሞር ፎከስ መሆን ያለበት የክርስቶስ ተግባራዊ ነገሮች ላይም አብሮ መሆን መገለጫችን አምኖ የተጠመቀ ይድናል እያል ቃል በቃል ይናገራል ከጥምቀት ጋር ብዙ ጊዜ የሚገናኝ ነገር አዲስ ፍጥረት የምንሆንበት በመጠመቃችን ክርስቶስን አምነን ስንጠመቅ አዲስ ፍጥረት እንሆናል ስለዚህ መጠመቅን እንደ ቫሊው እንደሌለው ነገር ብዙ ጊዜ ሲታይቻለሁ እና ያቺን ነገር ፎከስ አድርጉ አብሮ ጥምቀትን አብሮ ይላል ካመኑ ከበኋላ ይጠመቃሉ ካመኑ በኋላ ይጠመቃሉ በክርስቶስ ካመኑ በኋላ ይጠመቃሉ ስለዚህ ጥምቀት ካመኑ በኋላ ይጠመቃሉ ካመኑ በኋላ ይጠመቃሉ ካመኑ በኋላ ይጠመቃሉ እያለ በየቦታው ላይ ያላለበት ቦታ የለም። ስለዚህ አምኖ በክርስቶስ መጠመቅ ቫልዩ እንዳለው ሕይወት እንዳለው የሚናገር ነውና፣ ብዙ ጊዜ አንዳንዴ የሆነች ነገር አለ። ይሄ የሆነ ግራ የገባው ነገር የሚያመጡ ሰዎች አሉ። ክርስቶስ ነገሮች በሙሉ የተባረኩ ናቸው፣ ይሄን አምናለሁ ብለሽ ሌላ ገላትያ አራት 27ን አንብቡላችሁ ከክርስቶስ ጋር አንድ ትሆኑ ዘንድ እየተጠመቃችሁ ሁሉ ክርስቶስን ለብሳችኋል ይላል። ከዚህ ምንም ሊያወጡት የሚችሉት ነገር የለም። ያልተጠመቀ ክርስቶስን አይለብሰውም አይለብሰውም። ተግባባል። አይለብሰውን ክርስቶስ። ስለዚህ የሚደነግጡ ሰዎች በማይረባ ነገር የሚሸወዱ ሰዎች ዘናጭ ሰው ነው የጻፈው። እና ማን ሊጽፍልህ ነበር አባቴ ጆሲ ዘናጭ። ማን ሊጽፈው ነበር? እግዚአብሔር በሰቦች ላይ መንፈስ ቅዱስ አስቀምጦ ነው የሚጽፈው። እና ማን ሊጽፈው ነበር አባቴ። አንቺ አሁን ለምሳሌ ወይ አጫያሽ፣ ጠጭ፣ ቃሚ ምናምን ሰው ነው ሆነ፣ ግን ልትተሽ ትመጣል። ሰነፎች እንደዚህ ነው የሚያደርጉ። ብዙ ጊዜ ሰነፎች በስራቸው ደካሞች ስለሆኑ ያ ስራቸው ምን እንዳይልባቸው መተቸት ይጀምራሉ። መጽሐፍ ቅዱስን ሰነፎች የሚተቹት ሚተቸውት የእግዚአብሔርን ቃል ሁሌ ነው የምናገረው፣ ሰነፎች በባዶ ጉራ ምንም ሳይኖራቸው ሌሎችን ሲተቹ ይውላሉ። ይሄ የዚህ ሊሰ የሙሴን መጽሐፍ አንብብ፣ ሙሴ የተቀበለውን። ታዲያ ሙሴ የተቀበለውን ማን ይጻፈው? ማን ይጻፈው? ሲ ከራስ ጋር አይጋጭም። አሁን ካልከው ጋር የሚጋጭ ነገር ታመጣለ። ለምን? ሰነፍ ሰው እንደዛ ነው፣ የሌላውን ይተቻል፣ የእሱን ልክ ነው ይላል። ስለዚህ የዘላለም ህይወት እንደሚኖረው መጽሐፍ ቅዱስ ይናገራል። ከዚህ በፊት ደግሞ እምነት እንደሚበልጥ ከሕግ በላይ መሆኑን ቃል በቃል ይነገራል። ምን ይመልሳ? እምነት ሳይመጣ ሊገለጥ ላለው እምነት ተዘግተን ከሕግ በታች እንጠብቅ ነበር። በፊት ከሕግ በታች ነበር፣ በእነ ሙሴ ዘመን፣ በእነ ሌሎቹ ዘመን ከሕግ በታች ነበር። ይህን አታርግ ነው ካረግ ልፍ ያርገዋል ቡም ያርጋ ሕግ ስለነበር በሕግ ነው መጠቀጠ ግን ከሕግ በታች ነበር። ከክርስቶስ በኋላ የሕግ የበላይ ሰንበት በሕግ ውስጥ የነበረ ነበር። ጌታ ኢየሱስ ክርስቶስ መጥቶ የሰው ልጅ ለሰንበት ጌታው ነው ብሎ ሰረዘ። ስለዚህ ብዙዎች የሚሸወዱት ምንድነው? ህግ ላይ ፎከስ ያደርጉና ምን ይሆናሉ? እምነታቸውን ያጎላሉ ለህጉ እንጂ ለፈጣሪ መገዛት ምን ያደርጋሉ? ግራ ይገባሉ። ብዙ ጊዜ የሚሸወደው ሰው እንደዛ ሰነፍ ይሆናል። የሆነ ህግ ይደነገግለታል። በዚህ ጊዜ ጾም፣ በዚህ ጊዜ እንዲያርግ፣ በዚህ ጊዜ እንዲያርግ ተብሎ ያችን ካደረገ በረከት የሚመጣለት ይመስለዋል። ክርስቶስ በውስጥ ሲኖር ግን ዘላለማዊ ስለሆነ በእኛ ላይ ስላለ እሱ ነው የሚሰራው፣ መንፈስ ቅዱስ ነው የሚሰራው that's the ላቭም ሃይማኖት የተባሉት የሚያደርጉት ነገር ምንድን ነው? በምታዩት ነገር ላይ ምን ያደርጋል? የሆነ ቦታ ያስቀምጠላል። በዚህ ጊዜ ጾም፣ በዚህ ጊዜ እንዲያር፣ በዚህ ጊዜ እንዲያር። ከዛ ውጪ ፈታበል ነው ህጉ፣ ሚኒንጉስ ነው። ለዚህም ነው ያቺን ጊዜ ጾሟትና በደንብ አድርገው ሲሪየስሊ፣ ከዛ ሲወጡ ግን ኮምፕሊትሊ ወደ ዓለም ህይወታቸው ይመለሳል። ህግ ማለት ያ ምን ያደርጋቸዋል? በውስጣቸው ያለው ክርስቶስን ያወጡትና ያቺን ነገር ያስቀምጧታል። ከዛ በኋላ ባዶ ባዶ ይሆናል። እና በህግ የሚመላለሱ ሰዎች ኮምፕሊት ኮምፕሊትሊ ከምን ጋር የተያያዘ ነው የድሮውን አይነት እምነት ክርስቶስ በውስጣቸው የሌለውን ነገር አድርገው ነው የሚያደርጉት። እና በጣም ይገርመኛል፣ የተሳሳት ነው። ለዛ ነው ትጾማለህ፣ እንዲ ይባላል። የሆነ ጾም ጊዜ ሲመጣ አጾምም፣ በጾም እንዲ ታደርጋለህ፣ እንዲ ይላል። ጾሙ ሲፈታ ኤግዛክትሊ እንደዛ ያደርጋል እኮ ሰውዬው። ሰው የሚጣላው ለዛ ነው። በሰው ባወጣው ህግ፣ በሰው ባወጣው ዶግማ፣ በሰው ባወጣው ቀኖና እማራለሁ ስትል ገደል ትገባል፣ ከእግዚአብሔር ትርቃል፣ ትወዛገባል። መጾም መጸለይ በጣም በጣም ወሳኝ ነገር ነው። ግን መጾም መጸለይን ስታቆም ወደ ዓለማዊ ተመለስ ማለት አይደለም። ትልቁ ትልቁ ችግር ይሄ ነው። መጾም መጸለይ ስታቆም መለሰ ወደ ዓለም ተመለስ ማለት አይደለም። ብዙ ሰው የሚሸወደው በዛ ብዙ ሰው ስድቡን ይልኝ እዚህ ጋር ምን ይመሳሰል። ኦርቶዶክስ ወንድምናቶቼ ይልሱኛል። ሁልጊዜ ስለ መጽሐፍ ቅዱስ ሲናገር ስለ መጽሐፍ ቅዱስ ሲናገር ሁልጊዜ መጥተው የሚያኮርፉብኝ የኦርቶዶክስ ወንድምናቶች ናቸው። አረ እውነቴን ነው። ለምን እንደሆነ አይገባኝ መጽሐፍ ቅዱስ ሲነገር ደማቸው የሚፈላ የምናየው እዚጋ ኮመንቱ ነው ጌታ ምንም ተብለው አይደል ስለ ኢየሱስ አውራ ደሙ ሲንተከተክ የሚለው የኦርቶዶክስ ልጅ ብቻ ሙስሊም እንኳ እንደዛ አይናደድም ሙስሊም እንኳን እንደዛ አይበሳጭም እኔ አምላካችሁ አጋንንት ይመስለኛል ጌታ መሰከረ አጋንንት የምታመልኩ ነው የሚመስለኝ ምንድን ነው የሚያስኮርፈው የመጽሐፍ ቅዱስ ቃል ነው ያነበብኩት ከመጽሐፍ ቅዱስ ነው ማወሩ ምንድን ነው የሚያናዳችሁ ምንድን ነው የሚያበሽቃችሁ ምንድን ነው ችግራችሁ አይገባንም እኛ? ስለዚህ አጋንንት ስላለባችሁ ታበሽቃል። እንዲጠራል የምትፈልገው ስም አለ። አልጠራ ታንቀሙት። እኔም የምጠራው ስም ኢየሱስ ክርስቶስ ነው። የሚያድነኝ ስምን ብቻ እና ብቻ ነው የምጠራው። ታንቀመ ሞት ትችላለ። ትፈልጋላችሁ በጎን ሌላ ስም እንጠራላችሁ ነው። ሌሎቹ አጭበርባሪ ወሮ በላ ናቸው። ክርስቶስን የካዱ ናቸው። ሌላ እንዲጠራላችሁ እንዲህ በጎን እናንተ ደስ እንዲልህ። ለምን ሙሉ አትሄድም? አይመለክትኝ እኔም የምጠራው ሰምቶም የሚለው ስም ነው። ያ ሲጠራ እንዴት አጉረጠርጣላችሁ? እናንተ የምታመልኳት ስላልተጠራች እናንተ የምታመልኳት ስላልተጠራች ታብዳላችሁ። አልጠራት የኔ አምላክ ኢየሱስ ክርስቶስ ነው። የኔ ቀኑን ሙሉ የምጠራው ስም ኢየሱስ ክርስቶስ ነው። ችግር ያለባችሁን ገብታችሁ እያንዳንዱ ስለ ክርስቶስ አውራ፣ ያብድብሃል፣ ያብድብሃል። መልበስ ነው ያለ መጽሐፍ ቅዱስ ይናገራል። ይህን ነገር ይስተካከል ተብሎ ሲነገር መታ ኮርፋል መተ ይነጫነጫል መተ ይላሉ። ምን ፈልገው እንደሆነ አይገባኝ። ምን ስለ ክርስቶስ ሲነገር የሚመሽቀው ያለው የሚሳደብ ያለው እዚህ ቤት ማን ነው? የኦርቶዶክስ ወንድምና እናቶች ናቸው። ዋይ መስደባቅቶኝ ይሆነ ነው መስደባቅቶኝ አይደለም። በሌላ ያለው መንፈስ ቅዱስ ስለሚሰራ እናንተ ቤት ነበርኩ። ተሳዳቢ ነበርኩ፣ አሽሟጣጭ ነበርኩ። እናንተ ቤት እያለ ክርስቶስ ነው ከዛ ያወጣል። እዛ ህይወት ስለወጣኝ ማልቀስ ጀመራችሁ መስደብ ጀመራችሁ ማበድ ጀመራችሁ አይበቃም እንዴ ስንት ዘመን ልታብዱ ነው ስንት ዘመን አይደብራችሁም እንዴ ስንት ዘመን ነው የምታኮርፉት እዛ ወደ ስድቤ ልመለስ ነገርኩ እኮ ደጋግሜ ተናግሬያለሁ ፆታዬን ብቀይር ይሻለኛል አልኩ ሃዋም ኤክስፕላይን አልመጣ ስናገና ሀፕን አምነ ተቀበል ካልፈለግ ብሎክ አድርገህ ተሰናበት ስለ ክርስቶስ መናገሬን ትቃጠላለህ እንጂ አላቆመም መዝሙሩን ከፍተዋል። ስለ ክርስቶስ ሲባል እየመጡ መሳደብ አይሰቀጥታችሁም እንዴ በኤቭሪዳይ ኧረ በጌታ በኢየሱስ ስም